ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ በያላችሁበት ዳርቻ ሰላማችሁ ብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ዛሬ ተመልሼ ስመጣ ግን እንዝርትዬ ከንፈርሽ ምንድን ነው ማለታችሁ ስለማይቀር ተነድፌ ነው ማናትሉ። ያው ሸበላይ ነው ምንድነው፣ አይረጋጋም እንዴ! ንብረትነቱ የሱ አይደለም እንዳትሉ ያው ፍቅር ናፍቆት ሲበዛ እንዲህ ነው። ለማንኛውም ዛሬ ተመልሼ የመጣሁበት ጉዳይ ማለት ነው ስለ ሩታ ቤቢ ሻወር ቪዲዮዎች በሰራሁት ላይ አንዳንዶቻችሁ ተቃውሞ አድርሳችኋል። ማለቴ እሷ እኮ እንደዚያ አይነት ቪዲዮ ፖስት ልታደርግ የቻለችበት ምክንያት መጀመሪያ አልተረዳሹም። ምንም ምክንያት አያስፈልግም። ብልጥጥና ግልጥጥ ብሎ መስራት ተቃውሞ ያስቀርባል። አንደኛ ባህላችን አይደለም። ወጉ ባህሉ ባልሆነ ጉዳይ ላይ አዎ እቃወማለው እቴ። ኢትዮጵያዊ አበሻዊ ነኝ። አበሻዊነት ውበትና ለዛችን ሲጠፋ ደስ አይለኝም፣ አይ መቸኝም። በቃ ይሄንን ባራን ነጥብ ተቀበሉት። አንዳንዶቻችሁ የሩታ ቡታንታ ካልሆንኩኝ የምትሉ ሰዎች አላችሁ። በቃ ቡታንታዋ። የውስጥ ሱሪዋ ልሁን የምትሉ ማለት ነው። በነገራችን ላይ ማለት ነው። ሆ ብላችሁ ዝም ብላችሁ ህዝቡ ወደ ተሰለፈበት አደግፉ። አይምሯችሁ ያመነበትንና ያመነበትን ጉዳይ ብቻ ደግፉ ማለቴ። አንዳንዶቻችሁ በቃ አለ አይደለ ለመወደድ ብቻ ምደግፏላችሁ። እውነታውን እየተኮሳችሁ ለመራመድ ሞክሩ። እውነት ይቆያል እንጂ ቻፓ ያገኛል። በቃ እውነት እውነት ነው። እውነት አሸናፊ ነው። አዎ ተሰላፊውም ጫጫታውም ሰልፉ የሚበዛው ሳክስ ላይ ነው። ግን የሆነ ሰዓት ላይ እውነታው ላይ እውነታው ሲታወቅና እውነታው ላይ ማለት ነው ህዝቡ ተሰላፊ እዛ ነው። ሳክሰኛ ወዳቂ ነው፣ ዘላቂነት የለውም ማለት ነው። እውነተኛ ነገር ለጊዜው ተቀባይነት ባይኖረውም አሸናፊ እሱ እንደሆነ ይዛችሁ ተጓዙልኝ ማለትን እወዳለሁ። አንዳንዶቻችሁ እሷ እንደዚህ አስብ አይደለም፣ በቃ የተነሳችው መጀመሪያ እሱን ተረድተሻል። እኔ መረዳትም አልፈልግም መረዳት አልፈልግም። ይሄ ተንበላጦ እንዲህ ብልጥጥጥጥ እንዲ ከበሰበሱ ከነኳ አይቀር ብስብስ ነው ብሏልና ከታይችና ከተንበላጠጠች አይቀር ራቁቷ ቢሆን ጃኬቱን ቢወልቅ ይመቻል ይሻላታል። እንደው አንድነቱን በቃ አብዳለች ብለን ተባብረንም እኛ ኢትዮጵያ ያሎች እንደሆነ ጉፈንድሚ ላይ እርዳታ ላይ አንታማ አለው አለን ነው የምንለው። እንሰለፋለን ቂጥ ለቂጥ እየተጋፋል አማኑኤልም ለማስገባት እኛ ችግር የለብንም። አንድነቱም በቃ ለይቶላታል። ወገን ዘመዴት ነው ብለን ፈልገን አስፈልገንም ቢሆን እርዳታም ተባብረንም ቢሆን አማኑኤል እናሳከማት አለን። ግን ይሄ ጉዳዩ እንደዛ አይደለም። አንዳንዴ ማለት ነው አበሻውያን፣ ኢትዮጵያውያን በተለይ በተለይ ሴቷውያን ማለት ነው፣ ሄዋኖች አንድ ነገር ልትረዱኝ የሚገባው ስንኮርጅ ጥሩ ጥሩ ነገር እንኮርጅ የሆን ሀገርም ይለውጥ ነገር ነው መኮረጅ ያለብን። እኛ አበሻውያን ግን እየኮረጅን ያለ ነው የምንለማበትን ሳይሆን የምንጠፋበትን ነገር ነው እየኮረጅን ያለ ነው። የምሬ ነው ምላችሁ፣ የሚንበላጠጥ ነገር ሲመጣ ነው የምንኮርጀው፣ የማይበጀንን በቃ ይዞ ገደል የሚገባ ነገር እንደ ይሄ ቤቢ ሻወሬ። እኛ አይደለም በቃ አበሻውያን ወዝም ለዛም የለውም። አው አበሻ ያጥሩ ፋቲሽ ብለው እናቶች በድሮ ጊዜ ምሪን ምላችሁ፣ የገንፎል የዘጠኝ ወር ዘጠኝ ወር ሲገቡ የገንፎል ሲፈጭ ይቀመስ እስቲ እንደው በሰላም እንድትገላገል ሴቶች ሰብሰብ በበሉ ብለው እናቶች ተሰብስበው፣ አንድ ትሪ ገንፎ ተገንፍቶ፣ የገንፎል ይበርክት፣ በሰላም ታረሽበት፣ ልጁ ላገርም ለእናት ለአባቱም የሚጠቅም ይሁን ተብሎ ተመራርቆ ነው። አሁን ግን ልጁን የሚያስመርቅ ሳይሆን ልጁን የሚያስገርም ነው፣ የሚያስረግም ነገር ነው። እናቶች እያደረጋችሁ ያላችሁት በቃ እርግዝና በቃ ላለ ማንኛውም ሰው እኮ ልጅ የሚሰጠው ፈጣሪ ነዋል። የእኔ ልጅ እኔ ነኝ በእጄ ጠፍጥፌ የሰራሁት የምትሏላችሁ አንዳንዶቻችሁ፣ በቃ ፈጣሪ አይደለም የፈጠረው እዚህ ውስጥ እኔ ነኝ ጠፍጥፌ ሆዴ ውስጥ የከተትኩት የምትሉ ማለት ነው። የቤቢ ሻውር እንዲህ አይደለም። ጥሩ አይደለም፣ ለልጃችሁም ጥሩ አይደለም። እኛ ችግር የለውም ተናግርንም ተሳደብንም የኢትዮጵያዊነት ባህላችን ይዞ ብዙ ብንልም ጎጂነቱ ለእናንተ ነው። መንበላጠጡ ጥሩ አይደለም። መንበላጠጥ ሽፍን ክድን ጥሩ ነው። ይሄንን ነው ማለት የምወደው ማለት ነው። በቃ በቃ እንዲህ መንበላጠጥ ልጁን ነው የሚያስረግመው። አንቺን ነው የሚያስረግመው አንቺን ነው ሰው አፉ ሰው አይን ውስጥ የሚከተው። የእውነት ነው የምላችሁ። አሁን እዩኝ እዩኝ በቃ ብርቴን ይዩልኝ እንትኔን ይዩልኝ ለሞሞ የኔ ይዩልኝ ማለት ነው የሚቀረን። አንዳንዶቻችን በተለይ በቃ በርግዝና ወርጥ የአርቲስትም ተባላችሁ ታዋቂም ተባላችሁ ማለት ነው ልክ በቃ ሲረገዝ እዩኝ እዩኝ እዩኝ ይባልና ልጁ የሆነ ነገር ሲሆን በቃ ደብቁኝ ደብቁኝ በጻሉ ክትት ብላችሁ ጻሉ። ተመራረቁ። እንዴ! ድሮ እናቶች እኮ መርቀውን በቃ ገንፎ ይበላል፣ ጎሮ ቤት ይጠራል፣ እናት እናቶች ትልቅ እናቶች ይጠራሉ። በቃ ልጁም ለህዝባር ለሀገር ይትረፍ፣ ለጎሮ ቤት የሚበቃ ይሁን፣ እናት አባቱን የሚጦር ይሁን ተብሎ በቃ ተመርቆ፣ ጥሩ ልጅ ጤናማ ልጅ ይስጥሽ ተብላ እናትዬው ተመራርቀው ነው የሚለያዩት አሁን ግን የሚያስመርቅ ነገር ሳይሆን የሚያስረግም ነው የምናደርገው ቤቢ ሻውር ተባለ ጣፋጭ ድሮ ገንፎን አሁን ጣፋጩ ቅቅቅሉ ቁርጡ እሺ ካለ ይሁን መቼም ሀብታም ምን ምክንያት ፈጥሬ ልደግስ ነው የሚለው ደግሱ ድግሱ አይደለም መንበላጠጥሮ ችግር የሚያመጣው ድግሱ እኮ ሳይ ቀን በቀን ድግስ ነው ለሀብታም መቼም። ነድሃ ነው እንጂ ሁሌ ያረረበት እንጂ፣ ለሀብታም ሁሌ ድግስ ነው። ድግሱን አልጠላንም፣ ደግሱ፣ ችግር የለውም ይመቸናል። ግን በቃ ይህ መንበላጠጥ ኢትዮጵያውያንን ያስቆጣል፣ አበሻውያንን ያስቆጣል። ባህላችን አይደለማ። ስንኮርጅ ጥሩ ጥሩ ነገር እንኮርጅ። ይሄ ቤቢ ሻውር ብለን ኮርጀን፣ በቃ አንድ ነጭ ተንበላጠጠች፣ እኛ መንበላጠጥ አለብን ሴቶች ሁላችን ቀረተው ሴቶች አንድ አንድ ምቁር አለባበስ ራሱ በቃ የለንም፣ የለን። እሺ እሱ ሲሆን እንደው እኛም ብቻ ነው የሚያስረግመው። እኛው ምንን ማቀው ጻን ሆዳችን ውስጥ በእኛ መንበላጠት ለምን ይረገማል? ገባችኋል? ለምን ይረገማል? ጥሩ አይደለም። ክድን ብላችሁ ብሰሉ በተለይ በእርግዝና ወቅት ጸሎት ነው የሚያስፈልጉ። የምሬን ነው ብላችሁ በቃ መንበላጠት ጥሩ አይደለም። ጸልዩልኝ፣ በሰላም እንደ እርግዝና እኮ ቀላል አይደለም። መውለድ ማለት ሞቶ መነሳት ነው። ያቺን ጊዜ በቃ በጭንቅ የምናሳልፋትን ጊዜ ሰላም እንዲያደርግልን፣ እንዲያቀልልን፣ በሰላም ሁለት እንድንሆን ድሮ እናቶች ሲመራረቁ የሆድሽን ወደ ጀርባሽ ያርግልሽ፣ ጥሩ ልጅ ይሁን፣ ለሀገር ይብቃ፣ ስንት ምርቃት አለ። ያው አሁን እርግጠኛ ነኝ ስንቱ የሚራገመው ነገር እኔ ይሄ ነው አይደለም። የምሬን ነው የምላችሁ። ፈጣሪ እንደ አንቺ ሳይሆን እንደ ቸርነቱ ጥሩ ሁኔታ ላይ ውለጂ፣ በጥሩ ሁለቱኝ፣ በጥሩ ተገላገይ። የእውነት አንቺ ተንበላጠሻል። ፈጣሪ ክድን ያደርገው፣ የምሬ ነው ምንሽ። ፈጣሪ ክድን ብስል አርግቶ ጥሩ ልጅ ለሀገሩ የሚጠቅም ልጅ አርግቶ ይፍጠረው ይውለድ፣ ይወለድ ማለት ነው። ግን እንደዚህ ለሰው አይን መግባት ጥሩ አይደለም። መንበላጥጥ እኔ የምሬ ነው ምላችሁ፣ ሽንቅቅ ነው ምለው። በተለይ እርጉ ዞራችሁ ብትንበላጥጡ፣ ሴቶች ወይ በቀላል እንደው ተንደርድሬ ብደብቃችሁ ደስ ይለኛል። ምን ዋጋ አለው? የሚደርሰው እኔ ጋ ፎቶኮፒ ነው እሱ፣ መደበቅ አልችል እና ይሄንን ለማድረግ ሞክሩ። አንዳንዶቻችሁ ደግሞ በቃ ማለቴ ልክ ባትሆንም እሷም ለመምሰል የምትሞክሩ ሴቶች አላችሁ። ማለቴ በቃ ድብቅብቅ ድብስብስ ለማድረግ ጉዳዩ አይደባበስም። በቃ ተንበላጣለች። አዎ መናገር አለ። ልክ አይደለችም። አዎ ልክ አይደለችም። አንድ ሰው በቃ ሚዲያ የሚዲያ ሰው ሆነና ስተት ሲሰራ ልክ አይደለም። ልክ ነው ማለት አይደለም። ስተቱም ጥሩነቱም ልክ ነው መባል የለበትም። አንድ ሰው ወንጀል ሲሰራ ኮ ደጋረክ ልክ ነህ፣ ይገባሀል። ወንጀል መስራት ካለው እያበረታታ ነው ልክ ነህ እያልን እኮ ነው ነው። ይሄ ግን ልክ አይደለም። ስ ልክ አይደለውም። እንዴ ሊስተካከል ይችላል፣ ወደፊቱ ማለት ነው። አንዴ እኮ ይሳሳታል ሰው፣ ሁለተኛ ግን መገረዝ አለበት። ዛሬ ስህተቱ ካልተነገረው ነገ አይታረም። እና እናንተ ደግሞ በቃ ሆይ ሆይ፣ ልክ ነው፣ ልክ ነው፣ ስህተት አይለው። ዛሬ ልክ ነሽ ካልካሽ፣ ነገ እና ገከነ እንትኑ እንትኑም ይመጣል። በቃ እንትኑም ነው የሚከፈተው ያ ሳይከፈት በፊት ቀድመን ልንከር ነው ይገባል እያልኩ ነው። ለማንኛውም ያው እኔ ይሄ ነው ያልኩ ያ ነው ያልኩ። የላይኛው ሲያስተካክለው ነውና የላይኛው ያስተካክላችሁ ሄዋኖች። የእውነት ጥሩ ላይ ጥሩ ላይ ሁኑ፣ ጥሩ ነገር ኮርጁ። እችን ብዬ መርቃቸዋል። የልጅ መርቃት ነው ብላችሁ እንዳታልፉ ብላችሁ ፈሱ ማለትን እወዳለሁኝ። በቀጣይ ቪዲዮ ውስጥ ከምንገናኝ ሰላማችሁ ብዛለኝ። ዛሬ አብሬያችሁ የነበርኩት እኔ እዝርቶ ነኝ። ከእንግዲህ ወዲያ አልጠፋም። ትሎ ትሎ ለመምጣት እሞክራለሁ። ከኔ ጋር ቻው ብያለሁ።